ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት አራት 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደር ተጋድለው ቀጥሏል። ትናንት በተደረገው ልዩ ኦፕሬሽኖች የፋኖ ሰራዊት ወሳኝ ገድል ፈጽመዋል። የሐኪሞች ንቅናቄ ከፍተኛ ደረጃ ላይ ደርሷል። አገዛዙ ወደ እስር ዛቻና ማስፈራሪያ ገብቷል። ዛሬም ተቃውሞ ቀጥሏል። ኢትዮጵያ ውስጥ ጋዜጠኝነት አፈር ለብሷል ሲል አንድ የውጭ ሚዲያ አስነብቧል። አስደንጋጭ ቁጥራዊ መረጃም ወጥቷል። አገዛዙ ምርጫ ማድረግ ካሰበ በቅድሚያ ጦርነት ያቁም እስረኞችንም ይፍታ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 በጎንደር ግዛት በተለያዩ ግንባሮች በቀጠለው ተጋድሎ የፋኖ ሰራዊት ውጤታማ ጥቃቶችን ፈጸመ። የአማራ ፋኖ ብሔራዊ ኃይል የአንድነት ምስረታን ተከትሎ ከፍተኛ መነቃቃት ውስጥ የሚገኘው የፋኖ ሰራዊት ከፍተኛ ተጋድሎ እያደረገባቸው ከሚገኙት የጦር ቀጠናዎች የጎንደር ግዛት ይጠቀሳል። የአማራ ፋኖ ብሔራዊ ኃይል አፋብሀ አካል የሆነው የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ቀጠና የአምባገነኑ ብልጽግና አገዛዝን ሴራዊ ጥቃት ያከሸፈ ፈበትን ተጋድሎ ፈጽመዋል። አገዛዙ አዳሩን ኔትወርክ በማጥፋት በርካታ ኃይል ይዞ ከአስር በላይ የሚሆኑ አቅጣጫዎች በበለሳ በወገራ በጎንደር ከተማ በደጎማ በማክሰኝት እና ጠዳ ከተሞች ዙሪያ አሰልፎ ኦፕሬሽን ለመውሰድ ቢያስብም ቀድሞ ለፋኖ መረጃ በመድረሱ ጥቃቱን መቀልበስ እንደተቻለ ክፍለ ጦሩ አስታውቋል። የአማራ ፋኖ አንድነት በጎንደር ቴዎድሮስ ብርጌድ፣ ጎንደር ብርጌድ እና አጥናፉ ብርጌድ ከአገዛዙ ወንበር አስጠባቂ ኃይል ጋር ወገራ ወረዳ በብራና ደርጋጅ በተባሉ ቦታዎች ላይ ወሳኝ ንቅንቅ አድርገዋል። ምዕራብ በለሳ ኮዛ አቦ ቀበሌ፣ ጎንደር ዙሪያ ወረዳ ደንቀዝና ደጓላ ቀበሌዎች በድምሩ አምስት ቦታዎች ላይ ከፍተኛ ተጋድሎና የሞት ሽረት ትግል ትናንት እሁድ፣ ግንቦት 3 2017 ሲያካሄዱ መዋላቸውን ከክፍለ ጦሩ ያገኘ ነው መረጃ ያመለክታል። በውጊያው ጠላት ከፍተኛ ሙትና ቁስለኛ አስተናግዶ ሰብአዊና ቁሳዊ ኪሳራውን ተሸክሞ በአምቡላንስና በፒካፕ መኪናዎች እያመላለሰ ሆስፒታሎችን አጨናንቆ ብለዋል። አገዛዙ በአንድ በኩል የህክምና ሙያተኞችን ያሳድዳል ያስራል፣ ሲቸግረው ደግሞ እግራቸው ስር ወድቆ አክሙልኝ እያለ ይለምናል። ዛሬ በሆስፒታሎች የተከሰተው ሁነት ይሄ ነው ብሏል ክፍለ ጦሩ። በትናንቱ ውጊያ በጎንደር በጋሻው ክፍለ ጦር በኩል ምንም አይነት ሰብአዊም ሆነ ቁሳዊ ጉዳት ሳይደርስ ኦፕሬሽኑ መፈጸሙም ታውቋል። የአገዛዙ ወታደራዊ መሪ ተብዬዎች ኔትወርክ አጥፍተን በሌሊት ተጉዘን መረጃ ከኛ ውጪ ማን ለፋኖ ሊያደርስ ይችላል በሚል እርስ በርስ ተጣልተው ሳይግባቡ እንደዋሉም የውስጥ መረጃ ክፍሎቻችን ማድረሳቸውን የአማራ ፋኖ ብሔራዊ ኃይል አፋብሃ አርበኛ ታድሎ ደሴ ወይም ካስትሮ የጎንደሬ በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ጠቁመዋል። አገዛዙ የተነሳውን የሐኪሞች ሀገራዊ ጥያቄና ንቅናቄ ለማፈን ወደ እስርና ማስፈራሪያ ገባ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን ዳኛው በጸጥታ ኃይሎች ተወስደው መታሰራቸውን ማህበሩ አስታውቋል። አቶ ዮናታን በጸጥታ ኃይሎች ከቤታቸው የተወሰዱት ትናንት መሆኑን የገለጸው ማህበሩ አስቸኳይ እንዲፈቱ ሲል አሳስበዋል። የማህበርን ፕሬዝዳንትና ሌሎች አመራሮችን በማሰርና በማንገላታት እርቦኛል ብሎ አደባባይ የወጣን የኢትዮጵያ ጤና ባለሙያዎች ጥያቄ ማፈን አይቻልም። ፕሬዝዳንቱን በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበት ማህበሩ ያምናል ሲልም አክለዋል። አቶ ዮናታን ትናንት እንደተወሰዱ የገለጸው ማህበሩ ከዚያ በፊት ለምርመራ ትፈለጋለህ ተብሎ እንደተወሰደ አሳውቆ ነበር። ትናንት ግን ከቤቱ ወስደውት እንዳሰሩት ነው ቤተሰቦቹ ደውለው ያሳወቁም ብለዋል። ጥያቄው አጠቃላይ የጤና ባለሙያ ሆኖ ሳለ ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ተገቢ አይደለም፣ ነገኛም ምን እንደምንሆን አይታወቅምና መልእክታችን ይህ ነው ሲል ማህበሩ ገልጿል። ፕሬዚዳንቱ የታሰ የተዘረዘረው ለግል ጉዳዩ አይደለምና ማህበሩን በመወከል ከፍተኛ ድምፅ እየሆነ ለነበረው ፕሬዚዳንት አጋርነታችሁን አሳዩ ያለው የጤና ባለሙያዎች ማህበሩ፣ ሌሎች ጤና ባለሙያዎች ግለሰቦችን ማፈን የእናንተን ረሀብ አያስቀረውምና ፍትሀዊ ጥያቄያችሁን እንድትቀጥሉ አበረታታለሁ ብለዋል። ይህ በእንዲህ እንዳለ በቅዱስ ጳውሎስ፣ አርባ ምንጭ፣ ወላይታ ሶዶና ሌሎች የተለያዩ አካባቢዎች ጤና ባለሙያዎች አፈናና ማዋከብ እየደረሰባቸው እንደሆነ ሮሃ የደረሳት መረጃ ያመለክታል። ኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት የቆዩ የቆዩና ምላሽ ያላገኙ ያሏቸውን አስራ ሁለት ጥያቄዎች ለጤና ሚኒስትር ጭምር በማቅረብ የጊዜ ገደብ ሰጥተው ምላሽ እየጠበቁ እንደሆነና ምላሽ ካላገኙ ወደ ቀጣይ እርምጃ እንደሚገቡ እየገለጹ እንደሚገኙ መዘገባችን ይታወቃል እየተከናወነ ካለው ከዚህ የጤና ባለሙያዎች ንቅናቄ ጋር በተገናኘ በአርባ ምንጭ ከተማ ሶስት ዶክተሮች መታሰራቸውን ቤተሰቦቻቸው ገልጸዋል የታሰሩት ዶክተር በርናባስ ሳሙኤል ዶክተር መላኩ አልማው እና ዶክተር ሀብታሙ ጌታቸው መሆናቸውን የገለጹት ቤተሰቦቻቸው የታሰሩትም በቡድን ሆኖ የተነሱትን ፎቶ በማህበራዊ ሚዲያ በማሰራጨታቸው እንደሆነ አስረድተዋል። ከታሰሩት ውስጥ ሁለቱ በአርባ ምንጭ ዩኒቨርሲቲ መምህራን ሲሆኑ አንደኛው ደግሞ በአርባ ምንጭ ጠቅላይ ሆስፒታል ዶክተር መሆኑንም ገልጸዋል። በተመሳሳይ በአዲስ አበባ ከተማ አዲስ ከተማ ወረዳ በሚገኘው ወረዳ ዘጠኝ ጤና ጣቢያ ገብሩ መላክ የተባለ ፋርማሲስት መታሰሩን የቢቢሲ አፋን ኦሮሞ ዘገባ አስረድተዋል። ኢትዮጵያ ውስጥ አደጋ ውስጥ የገባው የጋዜጠኝነት ስራ ሙሉ በሙሉ የሚቆምበት ጊዜ ላይ መድረሱ ተዘገበ። ኢትዮጵያ የፕሬስ ምዘና ከተደረገባቸው መቶ ሰማኒያ ሀገራት መካከል ቁልቁል መቶ አርባ አምስተኛ ላይ መገኘቷን ከሰሞኑ መዘገባችን ይታወቃል። የጋዜጠኞች መብት ተሟጋች ድርጅት ከሰሞኑ ይፋ ባደረገው ዘገባ ኢትዮጵያ የፕሬስ ምዘና ከተደረገባቸው መቶ ሰማኒያ ሀገራት መካከል ቁልቁል መቶ አርባ አምስተኛ ላይ ትገኛለች ያለ ሲሆን ይህም ያለፈው ሁለት ሺ ሀያ አራት አመት መዘርዝር ከአንድ መቶ 41ኛ ደረጃ በአራት ዝቅ ብላለች ማለት እንደሆነ የጠቆመበት ነው። የጋዜጠኞች መብት ተሟጋች ድርጅቱ አምስት ጋዜጠኞች ኢትዮጵያ ውስጥ በእስር ላይ እንደሚገኙ በዘገባው ጠቅሷል። በርካታ ጋዜጠኞች እስርና እንግልትን በመፍራት ከሀገር መሰደዳቸው ቀደም ሲል በተደጋጋሚ ተዘግበዋል። አገር ቤት ውስጥ የመገናኛ ብዙኃን ባለሙያዎች የተለያዩ ጫናዎችና እንግልቶች እንደሚደርስባቸው በመጥቀስ እያማረሩ ሲሆን የመገናኛ ብዙኃን ባለሙያዎች ቢሯቸው እንደሚበረበር ካሜራ፣ ኮምፒውተርና ስልክን ጨምሮ የተለያዩ የስራ ቁሳቁሶች አገዛዙ ፖሊሶች በግልጽ እንደሚቀሙም ይታወቃል። ከዚሁ ጋር በተገናኘ ጋዜጠኝነትን ለማቆም ወይም ተያይዘን ኢትዮጵያን ለቀን ለመውጣት እያሰብን ነው ሲል አንድ ለውጭ ሀገር ሚዲያ የሚሰራ ጋዜጠኛ ተናግሯል። ኒውስ ሴንትራል የተሰኘው ሚዲያ ባቀረበው ዘገባ በሚቀጥለው ዓመት በኢትዮጵያ ውስጥ የሚካሄደውን ብሔራዊ ምርጫ ተከትሎ ጋዜጠኞች ከፍተኛ ፍርሃት እንዳደረባቸው ገልጿል። አብይ አህመድ ወደ ስልጣን በመጡ ወቅት ተስፋ ተጥሎበት የነበረው የፕሬስ ነፃነት ብዙም ሳይቆይ መልሶ ወደ ጭቆና ውስጥ መግባቱን የጠቀሰው ዘገባው ከቅርብ ጊዜ ወዲህ የጫና መባባሱን አስረድተዋል። ጋዜጠኞች እንደሚታሰሩ፣ እንደሚታደኑ እና በሽብር ወንጀል እንደሚከሰሱ ጠቅሶም የከፍተኛ ፍርሃት እንዳሳደረባቸው ገልጿል። በቅርቡ በፓርላማ የወጣው አዲስ ህግ ደግሞ የሚዲያውን ቁጥጥር ይበልጥ እንዳጠበቀው እና ቁጥጥሩን ከሚዲያ ባለስልጣናት እጅ ነጥቆ ለጠቅላይ ሚኒስትር ጽሕፈት ቤት እንደሰጠው አስረድተዋል። ለዜና አውታሩ ቃለ ምልልስ የሰጡ ጋዜጠኞች አሁን ላይ ከምን ጊዜውም በላይ ጋዜጠኝነት አደጋ ውስጥ መግባቱን ተናግረዋል። ዮሴፍ የተባለ ለውጭ ሚዲያ የሚሰራ ጋዜጠኛ ሲናገር ምርጫው እየተቃረበ ሲመጣ በርካታ ጋዜጠኞች እንደሚታሰሩ እገምታለሁ ብለዋል። ጨምሮም ጋዜጠኝነትን ለማቆም ወይም ተያይዘን ኢትዮጵያን ለቀን ለማውጣት እያሰብን ነው ሲል ማስረዳቱን ዘገባው ገልጿል። አገዛዙ በቀጣይ ዓመት ምርጫ ማድረግ ካሰበ በቅድሚያ የፖለቲካ እስረኞችን ይፍታ ሲሉ አራት የፖለቲካ ፓርቲዎች አሳሰቡ። በወቅታዊ ጉዳይ ላይ ከመኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የተሰጠው መግለጫ አገዛዙ በቀጣይ ዓመት ምርጫ አደርጋለሁ የሚል ከሆነ በቅድሚያ ጦርነቱን ያቁም የሚል ሀሳብን ይዘዋል። አንቀጽ 58 በተደነገገው መሰረት በ2018 ዓ ም የሚካሄደውን ሰባተኛውን አገር አቀፍ ምርጫ ለማከናወን የአንድ ዓመት ጊዜ ብቻ የቀራት ሀገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም ሲል መግለጫው አትተዋል። ፓርቲዎቹ ኢትዮጵያ ሀገራችን አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር ጸዳ፣ ነጻ፣ ፍትሐዊ ና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን። ይህንኑ ስናስተጋባም ቆይተናል ብለዋል። ወጥቶ መግባት በ እርቅ ነው። ቢያንስ በአማራና ኦሮሚያ የተፋፋመ ጦርነት አለ፣ የትግራይ ክልል ከሞላ ጎደል የፌዴራል መንግስቱ የሚቆጣጠረው አይደለም ያለው መግለጫው፣ ሰው የመኖር ዋስትና በማጣቱና የኑሮው ጫናው ስላስመረረው ምርጫና መሰል ኩነቶችን በድምጹ የማይፈልገውን የሚያወርድበት የሚፈልገውን ደግሞ ወደ ስልጣን መንበር የሚያመጣበት መሆኑ ቀርቶ ቅንጦት አድርገው እንዲመለከት እየተገደደ ነው ሲልም አስፍሯል። የፖለቲካ ፓርቲዎች እንደ ምርጫ ዋነኛ ተዋንያን እንደ ልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ለማድረግ ግዴታዊ እርምጃዎች ወከባዎችና ክልከላዎች ሊነሱ ይገባል። በፖለቲካ አመለካከታቸውና ማንነታቸው ምክንያት በየማጎሪያው ያሉ ልሂቃን ሊፈቱ ይገባል ሲሉም ፓርቲዎቹ አሳስበዋል። የሰብአዊ መብት የሲቪክና ዴሞክራሲ ተቋማት የበለጠ ገለልተኛና ምህዳሩም ይበልጥ አሳታፊ ሊሆንላቸው ይገባል። በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ መደላደል ሊፈጠር ይገባል ሲልም መግለጫው አክሏል። እነዚህን ነገሮች እያጤንን ባለንበትና አንድ አመት ብቻ በቀረው ሀገራዊ ምርጫ የም ምርጫ ቦርድ አባላት በአዲስ መልክ ለመቀየር ሂደቱ እንደተጀመረ ይታወቃል። ሲሉም ፓርቲዎቹ ይህንን አካሄድ ኮንነዋል። ነባሩ ቦርድ ከነ ግዙፍ ችግሮቹ ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ጣዩን ምርጫ እንዲያካሄድ እድል ሊሰጥ ይገባል ሲልም መግለጫው ጠቅሰዋል። አዳዲስ የሚመጡ አመራሮች ከአመጣጣቸው ጀምሮ በችግር የተተበተቡ ምርጫን የሚያክል ትልቅና ውስብስብ አገራዊ ኩነት ኃላፊነት በወሰዱ በጥቂት ወራት ውስጥ መርተው እውን ለማድረግ ልምድ የሚጎድላቸው በአብዛኛው በስርዓቱ የበዛ እጅ አዙ ዙር ፍላጎት የመሾም እድላቸው ሰፊ በመሆኑ ስጋት ያጭራል ሲሉም ፓርቲዎቹ የምርጫው ጉዳይ ከወዲሁ የተጭበረበረ እንደሚሆን ጠቁመዋል። በኦሮሚያ አዋሳኝ በእገታ ፍርሃት የብስ ትራንስፖርትን እየሸሸ ካለው የባህር ዳርና አካባቢው ህዝብ የአየር መንገዱ ብዙ እያተረፈ ነው ተባለ። መነሻቸውን ጎንደር፣ ባህር ዳር አሊያም ደብረ ማርቆስና አካባቢው ያደረጉ ተጓዦች ወደ አዲስ አበባ በየብስ ትራንስፖርት ሲመጡ ከኦሮሚያ ክልል አዋሳኝ ጋር ሲደርሱ በኦነግ ሸኔ ታጣቂዎች በሚደርሰው እገታና ግድያ መማረራቸውን በተደጋጋሚ ዘግበናል። ይህ ስጋት ከፍተኛ ደረጃ ላይ በመድረሱ ከባህር ዳርና ጎንደር ወደ አዲስ አበባ የሚመጡ መንገደኞች ከየብስ ይልቅ የአየር ትራንስፖርት ፓስፖርትን መምረጣቸው ለኢትዮጵያ አየር መንገድ ገበያው ደርቶለታል የሚያስብል መሆኑን ነዋሪዎች ገልጸዋል። መንግስት ነኝ የሚለው የእነ ሽመልስ አብዲሳ አካል ጋር ተመሳጥረው ወደ አዲስ አበባ የሚደረገውን የአማራ ተወላጆች ጉዞ በእገታና ና በግድያ እየቀነሱ እንደሆነ የሚያስቡት ኦነግ ሸኔ ኃይሎች በተዘዋዋሪ ለአየር መንገዱም አዲስ የገቢ ለአየር መንገዱም አዲስ የገቢ ምንጭ መፍጠራቸው ታውቋል። ከዚህ ቀደም ወደ መዲናዋ የሚጓዙት በአውቶቡስ እንደነበር የተናገሩት አቶ ይበልጣል የተባሉ የባህር ዳር ከተማ ነዋሪ ለቢቢሲ ሰጡት ቃል አሁን ግን ይህ ለእርሳቸው የማይታሰብ መሆኑን አስረድተዋል። አቶ ይበልጣል ወደ አዲስ አበባ ለመጓዝ የተነሱት ላለቻቸው አነስተኛ ሱቅ እቃ ለማስጫን ነበር ያለው ዘገባው። የአውሮፕላን ትኬቱ ዋጋ ከእርሳቸው አቅም አንጻር የሚቀመስ ባለመሆኑ ከዚህም ከዚያም ብለው ትኬት መግዛታቸውን አትቷል። ከሁለት አመት ገደማ በፊት ታታ ባሉት አውቶብስ አዲስ አበባ ለመድረስ እየከፈሉት አራት መቶ ሀያ ብር ነበር። በተሻለ ዘመናዊ አውቶብስ ለመጓዝም ክፍያው ከ1600 ብር አይበልጥም ያሉት አቶ ይበልጣል አሁን ግን ከአንዱ ወር በፊት ወደ አዲስ አበባ ላደረጉት የአውሮፕላን ጉዞ 3500 ብር ለመክፈል ተገደዋል። እሳቸው ብቻም ሳይሆን ሀዋሳ ዩኒቨርሲቲ የሚማረውን የእህታቸውን ልጅ እህል ሸጠው ባገኙት ገንዘብ የአውሮፕላን ትኬት ገዝተው እንደላኩት ይገልጻሉ። ይህም ቀድሞ ታቅዶ ካልሆነ ትኬት ማግኘቱ አስቸጋሪ ነው ሲሉም ሁኔታውን አስረድተዋል። በኦሮሚያ አዋሳኝ በተደጋጋሚ በሚሰሙ የሰላማዊ ሰዎች እገታ፣ ግድያና ዘረፋ እንዲሁም በክልሉ ባለው ጦርነት ምክንያት ከአውሮፕላን ጉዞ ውጪ ሌላ አማራጭ እንደሌለም ተናግረዋል። በኦሮሚያ ክልል በተለምዶ አሊዶሮ በሚባለው አካባቢ ሰላማዊ መንገደኞችና አሽከርካሪዎች ላይ በተደጋጋሚ እገታና ግድያ ተፈጽመዋል። ሐምሌ ወር ላይ ከደባርቅ ዩኒቨርሲቲ ወደ አዲስ አበባ ሲያቀኑ የነበሩ ከመቶ በላይ ተማሪዎች ገብረ ጉራቻ ላይ ታግተው ከፍተኛ የማስለቀቂያ ገንዘብ ሲጠየቅባቸው እንደነበርም ሮሐ በተደጋጋሚ መዘገቧ ይታወቃል። በዚያው መስመር ላይ በዚህ ዓመት መጋቢት ወር መጨረሻ ላይም በሁለት የህዝብ ማመላለሻ አውቶቡሶች ላይ እገታ ተፈጽመዋል። ኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት ብርሃኔ ዘሩ ጥቃት የተፈጸመበት አንደኛው አውቶቡስ የፌ ፌዴሬሽኑ አባል የሆነ ማህበር ንብረት እንደሆነ ጠቅሰው ቱሉ ሚልኪ በተባለ አካባቢ በታጣቂዎች በተፈጸመበት ጥቃት ቢያንስ ስድስት መንገደኞች መጎዳታቸውንና የአውቶቡሱ ረዳት ሕይወት ማለፉን በወቅቱ ገልጸዋል። የትራንስፖርት ህብረት ባለስልጣን በበኩላቸው የየብስ ትራንስፖርቱ ዘርፍ አጣብቂኝ ውስጥ ገብቷል ያሉ ሲሆን፣ መንግስት ነኝ የሚለው አካል እገታውን ከማስቆም ይልቅ ከአየር መንገድ የሚያገኘው ትርፍ ላይ ትኩረት ማድረጉን ለማወቅ ችለናል።